ዩቲዩብ በረካቱ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ አላችሁ ወይ? እኔ አለሁ አልሐምዱሊላ። ጉዞ ወደ ኢትዮጵያ። በሰላም ግቡ ብላችሁ ዱኣ አድርጉልን ይላችኋለን። ውድ ቤተሰቦች ከጓደኛ ጋ ልንሄድ ነው ሀገራችን። አብረን አድገን አብረን ስደት መተን፣ አንድ ቤት አብረን እየቀጠልን ሰርተን፣ አሁን ደግሞ በአንድ ነው ሀገራችን የምንሄደው በሰላም ለሀገራችሁ ያውቃችሁ ብላችሁ ዱኣ አድርጉልን ውድ ቤተሰቦቼ ወዳችኋለሁ። ጉዞ ወደ ሀገራችን ብለናል። ኑ እናንተም ተከተሉን ማለት እና ባለፈው ይሆን በቪዲዮ ላይ በቤት ውስጥ ጨርሽ ንገርኛል ሽኝ ልጅ እና ይፈልግሻል በኮሜንት ማለት ይኸው ልሄድ ነው እና ይልሻለሁ ይላችኋለሁ። ውድ ቤተሰቦቼ ወጣችኋለሁ ሰላሞች ብዙ ትበል ባይ ጉዞ ወደ ሀገራችን

ሸላያ ያለው ከረሩ ቡና እሳት ቀንሶ ቀስ ብሎ ሲቆላ እንደዚህ ከረሩ ቆንጆ ይሆናል። ቡናውም ሲጠጣ ይጠፍታል። ከረሩ አዎ፣ አሁን በቃ በጣም ጥቁር አላደርገውም። እንደዚ ሲቆላ ቡናው ራሱ የዶሮ አይን ነው መስሎ፣ እሳት ቅንስ አድርጌ ቆንጆ አደርገዋለሁ አሁን በቃ ሲቀ

አሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድ ቤተሰቦቼ እንዴት ናችሁ? እንዴት ናችሁ? ወይ አላችሁ? ወይ እኔ አለሁ አልሀምድሊላሂ እ ሹቲ ቤን፣ እኔ መች ጠራሁሽ አንቺን? እና ማለት ቆንጂዬ ሙዝ ኬክ ልትሰዱ ከፈለጋችሁ በጣም ቀለል ባለ መንገድ ሙዛችሁ ቶሎ ወደ ጥቁር እንዲሆን ማለት ወደ ጥቁር በደንብ ብትል እንዲል ሩዝ ውስጥ ታደርጉና ሽፍን ታደርጉታላቸው ውስጥ ውስጥ ታደርጉና፣ ማለት ከዛ ሁለት ቀን እዚህ ይቆያል። ከዛ ብስል ይላል። ከዛ ቆንጅዬ የሙስ ኬክ እንሰራለን ማለት እንደዚህ ሽፍን እናደርጓለን። ከዛ ለሁለት ቀን እዚህ ይቆያል። ማሽሙሺ ማሽሙሺ ማሽሙሺ ቆንጆ ኬክ ልሰራልሽ። ማሽሙሺ አይ ማሽሙሺ መሙቼ ቆንጆ መሙቼ ቆንጆ፣ እንዴት ነስ? ደህና ነህ መሙቼ? ኦምሪ አሁን ሽፍን አድርጓለሁ። ነገ ደግሞ እንገናኛለን። ነገ በት በደንብ ቀላ ከላላ ሁለት ቀን አቆየዋለሁ። ይህ ስለበሰለ ነገ እስከ ጠዋቱም እንደምፈልገው ሊሆን ይችላል። አሳያቸዋለሁ። ሶስቱን እንቁላል በደንብ ተቀላቅለዋል። ከዛ ይሄን ሙዝን ጨምረዋለሁ። ለውዝ ቢሆን ጨምረዋለሁ።

ያዋጀዋለሁኝ እና ይሄ በለውዝ ቅቤ እናም ደግሞ በቾኮሌትም እሰራለሁኝ። ሁለትም ውዝ አለኝ እዚህ ማለት ይሄ መቼ ነው ያደርጋለሁ። አቤት ሲጣፍጥ! በሁለት አይነት ነው የሰራሁት ማለትህ። ይሄ ሁለት እንቁላል ሁለትም ውዝ ነው ያደረኩበት። የዚህን አሳይቻቸዋለሁኝ። ይሄ ቤኪንግ ፓውደር የለውም ሁለት እንቁላል ሁለት ተሙዝ እና ሶስት ማንኪያ ቾኮሌት ፓውደር እና የለውዝ ቅቤ አንድ ማንኪያ በትልቁ ማለት የጨመርኩበት፣ ለ40 ደቂቃ ፎረ ማሻለ በዚህ መልኩ በስለዋል። ግን ትኩስ ነው በደንብ ሲቀዘቅዝ ቆረሶት። ማለት አሁን ይሄ ትኩስ ነው። ቀዝቀዘ ሲል ደግሞ ማሻለ ቆንጆ ናል። ይሄን እንትን የቾኮሌቱን ይሄን እንትን አደርገዋለሁኝ። ለሁለት ሰዓት ፍሪጅ አስቀምጠዋለሁኝ እናም ደግሞ ይሄ አርባ ደቂቃ ይሄ ሰላሳ ደቂቃ ነው የሚጨርሰው ማለት። ከዛ ገልብጬ ደግሞ በዛኛው በኩል ቾኮሌት ፓውደር አድርጌ ቆራጥ ጠዋለሁ ማለት እና ማሻላ ይሄን ይመስላል። ይሄ ፍሪጅ ያስፈልገውን ውጭ ይቀዘቅዛል ማለት። እናንተም ሰርታችሁ ቢሉ ሙዝ የሙዝ ኬክ ማሻላ ነው ይጣፍጣል። ይላችኋለሁ ወጥ ቤተሰቦች።